የትራምፕ አስደንጋጭ ማስጠንቀቂያ፣ ኢራን ተዘጋጅታለች፣ ጦርነቱ ሊያገረሽ ነው። በመካከለኛው ምስራቅ ቆሞ የነበረው ጦርነት ዳግም ሊያገረሽ ነው እየተባለ ነው። ፕሬዚዳንት ዶናልድ አደገኛ እሳት ጭረዋል። መካከለኛው ምስራቅ ዳግም ወደ አስፈሪ ድብደባ ተቀይረዋል። ኢራን በተመሳሳይ የአሜሪካው ፕሬዚዳንት ባያቶር አሊ ከማሊ ላይ የሚያደርጉትን አክብሮት የሌለው ንግግር የማያቆሙ ከሆነ እጅግ ከባድ ጥቃት እንደምትፈጽም ማስጠንቂያ ላከች። በዚህም የመካከለኛው ምስራቅ ጦርነት ዳግም እንዳያገረሽ አስግቷል። ለመሆኑ ፕሬዚዳንት ዶናልድ ትራምፕ ያስተላለፉት አደገኛ መልእክት ምንድን ነው? የኢራን ምላሽስ? በትንታኔያችን የምንመለከት ይሆናል። በማይታመን ቅናሽ ታላቅ የሽያጭ ፕሮግራም ከጊፍት ሪል ስቴት ቤት እንድገዛ ግን ያስገድደኝ ራሱ እስከ ሰኔ 23 2017 ብቻ በ85 ሺህ ካሬ ላይ ያረፈው ሁሉን በአንድ ላይ ያካተተው ውብ የመኖሪያ መንደር ውስጥ በተለያዩ የካሬ አማራጮች ለአምስት ቀን የሚቆይ የሽያጭ ቅናሽ ካምፔን ማዘጋጀቱን ሲገልጽ በደስታ ነው። አራት ዓመታት ብዙዎችን የቤት ባለቤት ያደረገው ጊፍት ሪል ስቴት አሁን ደግሞ አራተኛ መንደሩን በመሐል አዲስ አበባ በለገሃር የቀድሞ ባቡር ጣቢያ አፓርታማ ቤቶችንና የንግድ ሱቆችን በዝቅተኛ ዋጋ ይግዙ። የአፓርታማ ቤቶች የካሬ አማራጭ ባለ 1 መኝታ 65 ካሬ፣ ባለ 2 መኝታ 108 እና 141 ካሬ፣ ባለ 3 መኝታ 164 ካሬ ናቸው። በዚህ ሳይት ላይ በአጭርና በረዥም ጊዜ የምናስረክባቸው አፓርትመንትና የንግድ ሱቆች ላይ በ5 ፐርሰንት ቅድመ ክፍያ ከ20 እስከ 25 ፐርሰንት የቤት ዋጋ ደግሞ በድርጅቱ የሚሸፍንሎት ነው። ግሪን ኤሪያ ያለው የራሱ ትምህርት ቤት የራሱ የጤና ጠቋም 460 የባንክ ብድርም ተመቻችቷል። ሙሉ ለሙሉ በኢትዮጵያ ብር በረዥም ጊዜ ምቹ አከፋፈል፣ በቂ የሆነ የመኪና ማቆሚያ፣ ለኢንቨስትመንት ፍላጎቶ በአጭር ጊዜ ትርፋማ የሚሆኑ አስተማማኝ ጄኔሬተር የተገጠመላቸው ከእርሰ ምድር ውሃም የወጣላቸው ተጨማሪ ሳይቶቻችን፣ 22 ተክለ ሃይማኖት፣ ቦሌ አትላስ፣ ሲኤምሲ ይገኛሉ። ለመመዝገብ እና ለተጨማሪ መረጃ በ0993 6205 03 ሲደውሉ ጊፍት ሪል እስቴት ውድ የተከበራችሁና የተወደዳችሁ የሁሉ ዴይሊ ቤተሰቦች እስከ ፕሮግራማችን ፍጻሜ አብራችሁን ቆያል። በቅድሚያ ለቻናላችን አዲስ ከሆናችሁ እንደዚህ አይነት አዳዲስ ወቅታዊ ትኩስ መረጃዎች እንዲደርሶት ቻናላችንን ሰብስክራይብ፣ ቪዲዮን ላይክ በማድረግ ቤተሰቡን ይወዳጁ። ወደ መረጃው እናሸጋግራችሁ። አሁን በወጣው መረጃ የአሜሪካው ፕሬዚዳንት ዶናልድ ትራምፕ የኢራኑ መሪ አያቶላሊ ከማኒ ኢራን ከእስራኤል ጋር ያደረገችውን የአስራ ሁለት ቀናት ጦርነት አሸንፋለች የሚለውን የይግባኝ ጥያቄ ተቃውመዋል። ኢራን ኒውክሌር መሳሪያ ለማምረት ከሞከረች አሜሪካ ሀገሪቷን በአይቀጡ ቅጣት ሁኔታ እንደምትደበድባትም አስታውቃለች። የዓለም ስርዓትን ትቀበላለ አሊያም የሚመጣብህን ትቀበላለ ሲሉ ለአያቶላሊ ከማኒ ማስጠንቀቂያ ልከዋል። ፕሬዚዳንት ትራምፕ ኢራንን በድጋሚ አስጠነቀቁ። ፕሬዚዳንቱ ኢራን ጦርነቱን አሸንፋለች የሚባለው ውሸት ነው ሲሉም አጣጥለዋል። ትራምፕ አያቶላሊ ከማኒን ከአሰቃቂ ግድያ አትርፌሃለው ብለዋል። ትራምፕ የኢራን ጠቅላይ መሪ አያቶላ ሊከማኒ የሚገኙበትን እንደሚያውቁ የተናገሩ ሲሆን እርምጃ የመውሰድ ፍላጎት ግን እንደሌላቸው ገልጸዋል። እስራኤልም ሆነች የአሜሪካ ጦር የእሱን ህይወት ሊያጠፉ ስለሚችሉ አልተናገርኩም ብለዋል። ይሁን እንጂ ኢራን ወደ ዓለም ስርዓት መመለስ አለባት አሊያም ነገሩ ለእነሱ አስከፊ ይሆናል ሲሉም ተደምጠዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኢራን ዩራኒየም በሚያሳስብ ደረጃ በማበልጸግ ላይ መሆኗን የስለላ ተቋማችን ካረጋገጡ ኢራንን እንደገና በባንከር በስተር ቦምብ ለመምታት እንደሚያስቡ ነው የተናገሩት። ኢራን የአሜሪካ ፕሬዚዳንት ዶናልድ ትራምፕ በኢራን የበላይ መሪ በአያቶላሊ ከማኒ ላይ ያላቸውን አክብሮት የጎደለ የንግግር ዘቤ ካላቆሙ እውነተኛ አቅሟን ለማሳየት እንደምትገደድ ማስጠንቀቂያ ሰጥታለች። የኢራን የውጭ ጉዳይ ሚኒስቴር ባለስልጣናት እንደገለጹት ትራምፕ ከኢራን ጋር ስምምነት ለመድረስ ከፈለጉ በከማኒ ላይ ያላቸውን የዛቻና የውርደት ንግግር ማቆም አለባቸውም ብለዋል። ትራምፕ በቅርብ በሰጡት መግለጫ ካማኒን ከአስቀያሚና አሳፋሪ ሞት እንዳዳንኩትና ኢራን በእስራኤል ላይ በተደረገው ጦርነት ድል አድርጋለች ማለታቸው ውሸት ነው ብለው መናገራቸውም ይታወሳል። ይህ የቃላት ምልልስ በሁለቱ ሀገራት መካከል ያለውን ውጥረት ይበልጥ ያባባሰው ሲሆን፣ ኢራን አሜሪካ በሷ ላይ የምታደርገውን ማንኛውንም አይነት ወታደራዊ እርምጃ ለመመከት እውነተኛ አቅሞቿን ለመጠቀም ዝግጁ መሆኗንም ገልጻለች። አሁን አሜሪካ ኢራንን ዳግም በቦምብ እደበድባለው ካለች በኋላም በወጡ መረጃዎች ኢራን ጥቃት የደረሰባቸውን የኒውክሌር ማዕከል መልሶ መገንባት መጀመሯም ታውቀዋል። አሜሪካና እስራኤል ሶስት ዋና ዋና የኒውክሌር ማዕከላትን የደበደቡ ሲሆን፣ በጥቃቱ ጉዳት ደርሶበት የነበረው የናታንዝ የኒውክሌር ማዕከል ሲሆን፣ አሁን ላይ የሳተላይት ምስሎች እንደሚያሳዩት ኢራን መልሶ ግንባታ ጀምራለች። እናም የአሜሪካው ፕሬዚዳንት እንደተናገሩት ኢራንን በድጋሚ በቦምብ ሊደበድቡ ይችላሉ ወይ የሚለው ጉዳይ አጠያያቂ ነው የሚሆነው ቀደም ሲልም እንዳነሳ ነው ጦርነቱን ለማስቆም ሰላሳ ቢሊዮን ዶላር ለኢራን ተከፍሏታል ሲቀጥል ደግሞ እራሷን ከአለም አቀፉ የአቶሚክ ኤነርጂ ስላገለለች ማንም ሳያውቅ ኒውክሌር ታጥቃ ልትገኝ ትችላለችም እየተባለ ነው የአሜሪካው ፕሬዚዳንት አርብ እለት በትሩ ሶሻል ላይ ባሰፈሩ ጽሁፍ የኢራን ከፍተኛ መሪ በከፍተኛ ሁኔታ አውጉዘዋል። ከማንም ከአስከፊና አሳፋሪ ጦርነት እንዳዳናቸው በመግለጽና በቀደመው ቀን ጦርነቱን አሸንፈናል ማለታቸውን በግልጽና በሞኝነት እንደዋሹ ትራምፕ መናገራቸውን ከዚህ ቀደም ባቀረብንላችሁ ቪዲዮቻችንም ተመልክተናል። የእስራኤል ኢራን ጦርነት በዚህ ሳምንት በተኩስ አቁም ስምነት ካበቃ በኋላ ለመጀመሪያ ጊዜ ባደረጉት ንግግር ከማኒ የአሜሪካ በፎርዶ ኢስፋ እና ናታንዛ በሚገኙ የኢራን ኒውክሊየር ጣቢያዎች ላይ ከደረሰበት ጥቃት በኋላ ኳተር በሚገኙ ትልቅ የአሜሪካ ወታደራዊ ካምፕ ላይ ሚሳኤል በመተኮስ ኢራን አሜሪካን በጥፊ መታለች ብለው ነበር። ትራምፕ አርብ እለት በሰጡት መግለጫ እስራኤል ከመጨረሻው ድል እንድትመለስ እንደጠየቁም ተናግረዋል። ሀገራቸው ወድማለች። ሶስት የኒኩሌር ጣቢያዎች ሙሉ በሙሉ ወድመዋል። አያቶላ የት እንደተደበቁ በትክክል አውቅ ነበር። እናም እስራኤል ወይንም የአሜሪካ የጦር ኃይሎች በዓለም ላይ ታላቅና ኃይለኛ የሆኑትን አያቶላን ሕይወታቸውን እንዲያጠፉ አልፈቀድኩም ነበር ብለዋል። የእስራኤል የስለላ ድርጅት የሆነው ሞሳድ የኢራን ዜጎች ከኢራን መከላከያ ኃይል ከኢራን አመራሮች አካባቢ የኢራን አመራሮች ከሚጠቀሙባቸው ተሸካሪዎች አካባቢ እንዲሁም ደግሞ የኢራን አመራ ተሽከርካሪዎች ስልክ ላይ የጥሪ ድምፅ ከሰሙ ከአካባቢው እንዲርቁ አዘዋዋል። ሞሳድ ሁሉም የኢራን አመራሮች በዋሻ ተደብቀዋል ብለዋል። ይህ ምናልባትም እስራኤል አዲስ እርምጃ ለመውሰድ እያሰበች ሊሆን ይችላል አስብለዋል። የአሜሪካ ጥቃቶች የኢራን ኒውክሌር አቅም አወደሙ የሚለው ጥያቄ አወዛጋቢ ነው። የተሰራጩ የደህንነት መረጃዎች የትራምፕን አገላለጽ በመቃወም ወታደራዊ ጥቃቶቹ ኢራንን ከኒውክሌር ማምረት ለጥቂት ወራት ብቻ ወደ ኋላ እንዳስቀሯት ገልጸዋል። የአሜሪካው ፕሬዚዳንት የከማኒን አስተያየት የቁጣ የጥላቻና የንቀት መግለጫ ሲሉ ከገለጹ በኋላ ማዕቀቦችን የማንሳትና ሌሎች ነገሮችን በተመለከተ ሲያደርጉ የነበረውን ስራ እንዳቆሙም ተናግረዋል። እነዚህ እርምጃዎች ኢራን ሙሉ ፈጣንና የተሟላ ግምገማ እንድታደርግ የተሻለ እድል ሊሰጧት ይችሉ እንደነበረም አክለዋል። ኢራን አሁን ላይ ለአስራ ሁለት ቀናት በዘለቀው የእስራኤል ግጭት የተገደሉ ወታደራዊ አዛዦችና የኒውክሌር ሳይንቲስቶቿን ጨምሮ 60 ለሚሆኑ ዜጎቿ ብሔራዊ የቀብር ስነ ስርዓት እያካሄደች ትገኛለች። በኢራን ሰንደቅ ዓላማ የተሸፈኑ የአስክሬን ሳጥኖች እንዲሁም ደግሞ የተገደሉ የጦር አዛዦች ምስል በበርካታ ነዋሪዎች ታጅበው ወደ ማዕከላዊ ቴራን ኤንሄላብ አደባባይ ተምመዋል። በዚህ የቀብር ስነ ስርዓት ላይ ጥቁር ልብስ የለበሱ በርካታ ሀዘኝተኞች መፈክሮችን በማሰማት የኢራንን ሰንደቅ ዓላማ በማውለብብና የተገደሉ ሰዎችን ምስል ይዘው በአደባባይ ላይ ታይተዋል። በዛሬ እለት ቀብራቸው እየተፈጸመ ከሚገኙ የኢራን አመራሮች መካከል የኢራን አብዮታዊ ዘብ ዋና አዛዥ የነበሩት ሁሴን ሰላሚ ይገኙበታል። በእስራኤል ጥቃቶች ከተገደሉት መካከል በርካታ የኒኩሌር ሳይንቲስቶች መካከል የሀገሪቱ የአቶሚክ ኤነርጂ ድርጅት ኃላፊ የነበሩት ፍሬዱን አባሲ እንዲሁም ደግሞ በቴራን የሚገኙ የእስላሚክ ዚያድ ዩኒቨርሲቲ ፕሬዚዳንት ሙሃዲ ቴራንቺ ቀብራቸው ይፈጸማል። ሌሎች በዚህ ግጭት የተገደሉት ጉላሚ ራሻድ የኢራን ጥምረት ወታደራዊ እንቅስቃሴዎችን የሚያስተባብረው የአብዮታዊ ዘቡ ካታም አላምቢ የተሰኘው ማዕከላዊ ዋና መስሪያ ቤት ኃላፊ አንዱ ናቸው። በተጨማሪም የአብዮታዊ ዘቡ የኤሮስፔስ ኃይል አዛዥ የነበሩትና የሀገሪቱን የሚሳይል ፕሮግራም ይመሩ የነበሩት ኤሚር አሊም ይገኙበታል። አሜሪካ ከእስራኤል ጋር ተሰልፋ በኢራን የኒውክሌር ይዞታዎች ላይ ከፍተኛ ጥቃት ከፈጸመች በኋላ የአስራ ሁለት ቀናቱ ግጭት ቆመዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኢራን ላይ ድጋሚ ጥቃት ለመፈጸም ፍጹም እንደማያወላውሉ በትላንትና ዕለት ተናግረዋል። በዋይት ሀውስ ጋዜጣዊ መግለጫ ላይ ከቢቢሲ ለቀረበላቸው ጥያቄ ምላሽ የሰጡት ትራምፕ ኢራን ዩራኒየም በከፍተኛ ደረጃ ማበልጸጓ ስጋት ፈጥሯል የሚል የተረጋገጠ መረጃ ከደረሳቸው ያለምንም ጥያቄ ሀገሪቷ ላይ ጥቃት እንደሚፈ መፈጸሙም ተናግረዋል። የኢራኑ ጠቅላይ መሪ አያቶላ አሊ ከማኒ የአሜሪካ ጥቃት የኢራን ኒውክሌር መራ ግብር ለማደናቀፍ ያቀደውን ስኬት አላገኘም በማለት ከሰሞኑ ገልጸዋል። ከማኒ በዚህ መግለጫ ላይ በእስራኤልና አሜሪካ ላይ ድል ተቀዳጅተናል ያሉ ሲሆን ለዚህ ምላሽ የሰጡት ትራምፕ በጦርነቱ የተመታችው ኢራን ጠቅላይ መሪ እየተባሉ የሚጠሩት አያቶላሊ ከማኒ እንዲህ በስተት ከእስራኤል ጋር ያለውን ጦርነት አሸንፊያለው ይላል ሲሉ ትሩ ሶሻል በተሰኘው የማህበራዊ ሚዲያ ገጻቸው ላይ አስፍረዋል። ትራምፕ የተጠለለበትን ትክክለኛ ቦታ አውቅ ነበር፣ እስራኤል ወይም የአሜሪካ ጦር ኃይሎች እንዲገሉት አልፈለግኩም ሲልም ተናግረዋል። አክለውም ካስቀያሚና አሳፋሪ ሞት አዳንኩት። አመሰግናለሁ ፕሬዚዳንት ትራምፕ የሚል ምላሽ አልጠብቅም ብለዋል። የኢራን የውጭ ጉዳይ ሚኒስቴር አባሳርግቺ በበኩላቸው ትራምፕ የከማኒን ክብር ዝቅ የሚያደርግ አስተያየቶችን ከመስጠት እንዲቆጠብም አስጠንቀዋል። ፕሬዚዳንት ትራምፕ እውነተኛ እውነት ስምምነት ላይ መድረስ የሚፈልጉ ከሆነ ጠቅላይ መሪ አያቶላህ አሊ ከማኒን አክብሮት በጎደለ ድምፅ ማናገር ሊያቆሙ ይገባል ሲሉ የውጭ ጉዳይ ሚኒስቴሩ በኤክስ ገጻቸው ላይ አጋርተዋል። አክለውም የሚሳኤሎቻችንን ሀያልነት ያልቻለው የእስራኤል መንግስት ወደ አባቱ አሜሪካ ከመሮጥ ውጪ ምንም አማራጭ እንደሌለው ታላቁና ሀያሉ የኢራን ህዝብ ለዓለም አሳይቷል። ይህ ህዝብ ዘለፊያና ማስፈራራቶችን ዝም ብሎ አይመለከትም ብሏል። የውጭ ጉዳይ ሚኒስቴሩ አሜሪካ በሀገራቸው ላይ በፈጸመችው ጥቃት የኒኩሬ ዞታዎች ላይ ከባድ ጉዳት ማድረሰዋንም አምነዋል። ውድ የተከበራችሁ የሁሉ ዴይሊ ቤተሰቦች፣ የዛሬው ዝግጅታችን ይሄን ይመስል ነበር። ባለስናችሁ መረጃ እንደ ተደስታችሁበትና ስለዚህ የትራምፕ አስደንጋጩ ማስጠንቀቂያ በቂ መረጃ እንዳገኛችሁበት እናምናለን። የዛሬውን አበቃን። በቀጣይ ለእናንተ የሚያስገርሙ የሚያዝናኑና የሚያስተምሩ እንዲሁም ደግሞ እናንተን ይጠቅማሉ ብለን የምናስባቸውን መረጃዎች ይዘን እንቀርባለን። ቪዲዮ ላይክ፣ ቻናሉ ሰብስክራይብ በማድረግ የደውል ምልክቱን መጫኖን እንዳይረሱ። በቀጣይ ቪዲዮ እስከምንገናኝ ሰላም ለሀገራችን ይሁን።